አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናችን ቤተሰቦች፣ ሰላም እንደምናላችሁ አለን። ዛሬ ህዳር 13 2018 የዕለቱን የውጭ ምንዛሬ መረጃ ይዤላችሁ ቀርብ ያለው ከባንኮችም የተበረጡ ባንኮች የንግድ ባንክና የአዋሽ ባንክን ምንዛሬ ይዤላችሁ ቀርብ ያለው። እንዲሁም ባንኮች የአንድ አሜሪካን ዶላርን ከውጭ ስትልኩ የንግድ ባንክ 10 ፐርሰንት ጉርሻ ተጨማሪ አድርጓል። ሌሎች ባንኮችም እንደዚሁ ተጨማሪ አድርገዋል። እንግዲህ አንድ የአሜሪካን ዶላር ስትልኩ በ163 ብር ከ53 ሳንቲም ነው የኢትዮጵያ ንግድ ባንክ መነዝራለው ያለው። እንዲሁም ከውጭ ሀገር በኢትዮ ዳይሬክት እና በካሽጎ እንዲሁም በፋስትፔ ገንዘብ መላኪያ መተግበሪያ እንዲሁም ከባንኮች ጋር በሚሰሩ ዓለም አቀፍ የሀዋላ አስተላላፊዎች በኩል ገንዘብ እንግዲህ ስትልኩ 10 ፐርሰንት ተጨማሪ ጉርሻ እናበረክታለን ብለዋል። እንግዲህ ወደ ብላክ ማርኬቱ መረጃው ስንገባ በዛሬው ሁለት አንድ የአሜሪካን ዶላርን እየተመነዘረ የሚገኘው 181 ብር ከ42 ሳንቲም በጥቁር ገበያው የተመነዘረ ሲሆን በባንኮች ደግሞ በንግድ ባንክ 150 ብር ከ52 እየመነዘረ ይገኛል። ከፍተኛ አዋሽ ባንክ 150 ብር ከ89 ሳንቲም እየመነዘረ ነው የሚገኘው ማለት ነው። ሁለተኛ ዩሮ ነው። አንድ ዩሮ 208 ብር ከ91 ሳንቲም እየመነዘረ ሲሆን በጥቁር ገበያው በባንኮች 174 ብር ከ23 ሳንቲም ንግድ ባንክ እየመነዘረ ሲሆን ከፍተኛ አዋሽ ባንክ 174 ብር ከ12 ሳንቲም እየመነዘረ ይገኛል። አንድ የስዊዝ ፍራንክ 208 ብር 223 ብር ከ95 ሳንቲም ነው እየተመነዘረ የሚገኘው በጥቁር ገበያው። ስዊዝ ፍራንክን በባንኮች 184 ብር ከ48 ሳንቲም ንግድ ባንክ እየመነዘረ ነው የሚገኘው። እንዲሁም በ አዋሽ ባንክ 181 ብር ከ40 ሳንቲም እየተመነዘረ ይገኛል። ሌላው ካናዳ ዶላር ነው 128 ብር ከ51 ሳንቲም ነው እየተመነዘረ የሚገኘው። እንግዲህ ካናዳ ዶላርን በባንኮች 108 ብር ከ12 ሳንቲም ነው እየተመነዘረ የሚገኘው ማለት ነው። ሌላኛው አውስትራሊያን ዶላር ነው 117 ብር ከ05 በጥቁር ገበያው እየተመነዘረ ሲሆን፣ እንዲሁም ሌላኛው ደግሞ የቻይና ዮሃን ነው አንድ የቻይና ዮሃን 25 ብር ከ51 ሳንቲም ነው እየተመነዘረ የሚገኘው። ይህን የቻይና ይሃን ደግሞ በንግድ ባንክ ሀያ ብር ከሰባ አምስት እየተመነዘረ ይገኛል። ሌላኛው የእንግሊዝ ፓውንድ ነው። አንድ ፓውንድ ሁለት መቶ ሰላሳ ሰባት ብር ከሰላሳ ሰባት ሳንቲም እየተመነዘረ ሲሆን እንግዲህ የእንግሊዝ ፓውንድ በባንኮች ደግሞ መቶ ዘጠና አራት ብር ከዜሮ አንድ ንግድ ባንክ እየተመነዘረ ሲሆን በአዋሽ ባንክ 198 ብር ከ55 ሳንቲም ነው እየተመነዘረ የሚገኘው። አንድ የኩዌት ዲናር 590 ብር ከ76 ሳንቲም እየተመነዘረ ይገኛል። የኩዌት ዲናር ደግሞ በባንኮች ንግድ ባንክ 481 ብር ከ10 ሳንቲም እየመነዘሩ ይገኛሉ፣ ባንኮች ማለት ነው። ሌላኛው የዱባይ ድርሃም ነው። የዱባይ ድርሃም በብላክ 49 ብር ከ41 ሳንቲም እየተመነዘረ ሲሆን በባንኮች ንግድ ባንክ 40 ብር ከ98 ሳንቲም እየመነዘረ ይገኛል። እንዲሁም የሳዑድ አረቢያ ሪያል ነው 48 ብር ከ38 ሳንቲም በጥቁር ገበያ እየተመነዘረ ሲሆን በባንኮች 40 ብር ከ13 ሳንቲም እየተመነዘረ ነው የሚገኘው። ሌላኛው መረጃችን የኳታር ሪያል ሲሆን 48 ብር እየተመነዘረ ይገኛል። አንድ ኦማን ሪያል 471 ብር ከ50 ሳንቲም እየተመነዘረ ይገኛል። አንድ ጆርዳን ዲናር 255 ብር ከ90 ሳንቲም እየተመነዘረ ይገኛል። አንድ ባህሬን ዲናር 481 ብር ከ35 ሳንቲም እየተመነዘረ ይገኛል። የግብፅ ፓውንድ 3 ብር ከ82 ሳንቲም እየተመነዘረ ይገኛል። እንግዲህ ባንኮች ጉርሻ አዘጋጅተዋል። ሁሉም ባንኮች ማለት ይቻላል። ንግድ ባንክ 10 ፐርሰንት ተጨማሪ አዘጋጅተዋል። እንዲሁም በካሽጎ እና በፋስት ፔ በኢትዮ ዳይሬክት አፕሊኬሽን አማካኝነት ለሚልኩ አንድ የአሜሪካን ዶላርን በ163 ብር ከ53 ሳንቲም እንዳይመነዝር ተናግረዋል። ሌላኛው መረጃችን ደግሞ የውጭ ምንዛሬ ጨረታ 420 ሚሊዮን ዶላር ተመድቧል ብሔራዊ ባንክ ነው ያለው። የኢትዮጵያ ብሔራዊ ባንክ ከታህሳስ ወር መጨረሻ እስከ መጋቢት ወር መጀመሪያ ሳምንት ድረስ ለሚያደርገው የውጭ ምንዛሬ ጨረታ 420 ሚሊዮን ዶላር መመደቡ ተናገረ። በጠቀሰው ጊዜ የውጭ ምንዛሬ ጨረታ እንደሚደረግ ተናግረው ባንኩ ለየጨረታው ሰባ ሚሊዮን ዶላር መመደቡን ባወጣው መግለጫ ጠቅሷል። የውጭ ምንዛሬ ጨረታ እንግዲህ በየሁለት ሳምንቱ እንደሚካሄድ ባንኩ አስረድቷል። በተጨማሪም ህዳር 23 ታህሳስ በህዳር 23 ወይ ደግሞ ታህሳስ 7 2018 ለሚካሄደው ጨረታ 100 ሚሊዮን ዶላር መመደቡን ጠቅሷል። እንግዲህ ባንኩ በውጭ ምንዛሬ ገበያ ውስጥ ግልጽና ተገማች አሰራር ለማጠናከር ባለኝ ቁርጠኝነት መሰረት በየሩብ ዓመቱ የሚደረጉ ጨረታ ግብይቶች በየጊዜው ማሳወቂን እቀጥላለሁ ብለዋል ማለት ነው።